የአማራ ህዝብ ከተደቀነበት የህልውና አደጋ በተጨማሪ በአገዛዙ ተበደልኩ ብሎ ከሚጠቅሳቸው መካከል አንዱ የመልካም አስተዳደር ማጣት መሆኑ ይታወቃል። ላለፉት በርካታ አስርተ ዓመታት ቀጥተኛና ቀጥተኛ ባልሆኑ መንገዶች የዘር ማጥፋት ድርጊት ሲፈጸምበት የነበሩ የአማራ ህዝብ አብይ አህመድ በትረ ስልጣኑን ከጨበጠበት እለት ጀምሮ ደግሞ ግልጽ በሆነና በተደራጀ መንገድ የጅምላ ጭፍጨፋ እየተፈጸመበት ይገኛል። የልማትና የመልካም አስተዳደር ጥያቄዎች በአማራ ሕዝብ ዘንድ የቅንጦት ጥያቄ ሆነው የተቆጠሩ ሲሆን፣ እባካችሁ አትግደሉኝ፣ እባካችሁ አታፈናቅሉኝ በሚል ህዝቡ ገዳዮቹን ሲማጽን ቆይቷል። ይሁንናም ያ ሁለተኛ አማራ አልሆንም እስከሚል ድረስ በጅምላ ሲገደልና ሲቀበር፣ በጅምላ ሲፈናቀልና ሲሳደድ የነበሩ የአማራ ሕዝብ ነፍጥ አንስቶ የተደቀነበትን የህልውና አደጋ መመከት ከጀመረም ሁለተኛ ዓመቱን አስቆጥሯል። በኢትዮጵያ ውስጥ ከተደረጉ የትጥቅ ትግሎች መካከል ወደር አልባና ፈጣን ነው የተባለው የአማራ ህዝብ የትግል ሂደት በጥቂት የሰው ኃይልና የጦር መሳሪያዎች ተጀምሮ አሁን ላይ በኮርና በእዝ ከመደራጀት አልፎም ሜካናይዝድ መሳሪያዎችን እስከ መታጠቅ ጭምር ደርሷል። ከዚህ በተጨማሪ በርካታ ቀጠናዎችን ካገዛዙ ኃይሎች በመንጠቅ የብልጽግና መዋቅሮችን አፈራርሶ ፈጣንና ግልጽ አገልግሎት መስጠት የሚችሉም ህዝባዊ ተቋማት በፋኖ የተገነቡ መሆናቸውን በመስክ የሚገኙ የመረብ ሚዲያ ጋዜጠኞች ተመልክተዋል። ቀድሞ የነበሩ የብልጽግና መዋቅሮችን አፈራርሶ የህዝብን ጥያቄ መመለስ በሚችሉበት መልኩ በአዳዲስ መዋቅርና አመራሮች ተተክቶላቸው ከሚገኙ አካባቢዎች መካከል ከወረሃ ሰኔ 2015 ዓ ም ጀምሮ በፋኖ እየተዳደረ የሚገኘው የቡግና ወረዳ አንዱ ነው። የአይና ቡግና ወረዳ በስሩ 16 ቀበሌዎች ያሉ ሲሆን ከ110 ሺህ በላይ የህዝብ ብዛት እንዳለው ይታወቃል። የወረዳው ማህበረሰብ ተሰባስበው ባካሄደው ዲሞክራሲያዊ ነው በተባለ የምርጫ ሂደት ተመርጠው በአሁን ሰዓት ወረዳውን እያስተዳደሩ የሚገኙት አርበኛ ጸጋይ አካል ነው። ወረዳው ለማህበረሰቡ እየሰጠው ስላለው ግልጋሎትን በሚመለከት ከመረም ሚዲያም የወሎ ቀጠና ዘጋቢዎች ጋር ቆይታ አድርገዋል። ተጠሪነቱ ለአማራ ፋኖው ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ስር ለሚገኘው ለጀኔራል አሳምነው ጽጌ ኮሪዮ ነው። የቡግና ወረዳ በፋኖ መተዳደር ከጀመረበት ዕለት ጀምሮ ማህበረሰቡ ፈጣንና ግልጸኝነት የተሞላበት አገልግሎት እያገኘ ነው ሲሉም የወረዳው ዋና አስተዳዳሪ አርበኛ ጸጋይ አካል ነው ገልጸዋል። ከነባሩ አገዛዝ የተሻለ እንደውም ቀጠሮ የማይበዛበት በበቱ ያለውን ኬዝ በማጣራት ጊዜ ባለመውሰድ በአጭር ቀን በማስታረቅና ፍታት በመስጠት ያለ ከዚ ውጭ ማህበረሰቦች ላይ ሌሎች አገልግሎት አለው ቅድም እንዲያት ቅሬታ የሚመጣለን ከተለያዩ ኬዞችን ይዞ ይመጣል። እነሱን በየዘርፋችን እኔ እንደ አስተዳዳሪነት እንመለከተኛለን። እንደ ፍርድ ቤት የተቋቋማለ መርማሪዎች አሉ፣ እነሱ ያገለግላሉ። እንደ ፋይናንስ ፋይናንስ ህዝብ ግን ይመጣሉ። በየዘርፋችን በማወሩ አካባቢ ጀምሮ እንሰጣለን። እሱም በማየት ማህበረሰቡ ደስተኛ ነው። የኛ ሂደት የተሻለ እንደሆን እየገለጹልን። ከዚህ በተጨማሪ ደግሞ ከሌሎች አገልግሎት ተያይዙ አስተዳደራዊ አገልግሎት ተያይዙ በዚህ ልክ የተሻለ እንደሆነ ይነገራሉ። በተለይ ከዚህ ቀደም በነበረው የብልጽግና አገዛዝ መዋቅር ስር ሙሰኝነትና አይን የወጣ ዘረፋን ጨምሮ በአገዛዙ ተደራሽተው ጨለማን ተገን በማድረግ ቤት ለቤት እየዞሩ ሀብት ንብረት የሚዘርፉም በስርቆት ወንጀል ተሰማርተው የነበሩ አካላትን በማጽዳት ሙስናንና ዘረፋን ሙሉ በሙሉ ማስቆም ተችሏል ሲሉ ዋና አስተዳዳሪው ተናግረዋል። ሌው በትልቁ እኛ ስራ የሰራነበት ምንድን ነው? ሌባ አብዛኛው ሌብነት ወይም ደግሞ በአቋራጭ ለመመጸግ ነው የሚሞክሩ ግለሰቦች አለ። አሁን ሌባ የሚባል ወረዳው ላይ የለም። በጣም ከነበረበቱ ወደ ዜሮ ደረጃ ወይ የሚባል አውርደናል። አሁን ላይ የትኛውም ሁኔታ ሌባ የለም። ይሄን ምሳሌ እያደረገ ያደረገ ማለት ነው የሚናገሩ እሱ ጋር ተያይዞ ነው ከቀበሌ ጀምሮ እስከ ወረዳ ድረስ ህዝባዊ የሆኑ የጸጥታም የፍትህና ሌሎች ማህበራዊ ተቋማትን በማዋቀርና አዳዲስ አመራሮችን በመሾም በብልጽግናው አገዛዝ ስር በነበረባቸው ዓመታቶች በመልካም አስተዳደር እጦት ሲሰቃይ ለነበረው ማህበረሰብ የተቀላጠፈ አገልግሎት መስጠት ተችሏል ነው ያሉት ዋና አስተዳዳሪው። የአስተዳዳሪው ስራ ቀጥታ፣ ቅድም እንዳልኩ በእርሻ ኬዝ ሆነ በመሬት ኬዝ ሊሆን ይችላል፣ ሌሎች የጋራ መገልገያ ከሆኑ የማህበረሰብ መገልገያዎች ጋር ተያይዞ ከኛ ጋር ተያይዞ ያለውን በትልቁ የተሻለ እንደሆነ ይገልጹልና ነው። ከዚህ ቀደም አገዛዙ የጨረባ ምርጫ ከማካሄዱ ወራቶች ቀዳም ብሎም የህዝቡን ቀልብ ለመሳብ እና ልማታዊ መንግስት ለመምሰል ጀምሯቸው የነበሩ ነገር ግን ከምርጫው በኋላ ያቋረጣቸውን ጅምር መሰረተ ልማቶችን ከረዴት ድርጅቶች ጋር በመነጋገር እያስጨረስንናም ህዝባችንን አገልግሎት እንዲያገኝ እያስቻል ነው ብለዋል ዋና አስተዳዳሪው። ላብነትም በዚህ ዓመት ብቻ አንድ ቴክኒክና ሙያ ማሰልጠኛ ኮሌጅን ጨምሮም የሶስት ትምህርት ቤቶችን ግንባታ አጠናቀው አገልግሎት ማስጀመራቸውን የጠቀሱት የወረዳው አስተዳዳሪ በወረዳው ቅዱስ ሀርቤ ተብሎ በሚጠራው ቀበሌ ማህበረሰቡ የንጹህ ውሃ መጠጥ አገልግሎት እንዲያገኝ

በተጨማሪም ከ2007 ዓ ም ጀምሮ ተቋርጦ የነበሩ የመንገድ ፕሮጀክቶችን ግንባታቸው እንደገና እንዲጀመር እያደረግን ነው ያሉት አርበኛ ጸጋይ በዚህም ከአይና በቆብ በኩል አድርጎ ወደ ደቡብ ጎንደር አይሳናም እብናት የሚወስድ አውራ ጎዳና እንዲሁም ከአይና በቋሮ በኩል አድርጎ ወደ ደቡብ ጎንደር ዛጎዎችና ከምር ድንጋይ የሚወስደውን የመንገድ ግንባታ በአስቸኳይ ተጠናቆ ለአገልግሎት ክፍት እንዲሆን እየሰራ ነው ብለዋል። የመንገድ ፕሮጀክቶች 2007 እና 8 የተጀመሩ ነበሩ። እዚህ መንገድ አንድ ካይና ቆብ አዲሳ ወደ ብናት የሚወስድ መስመርና ካይና ቅድስ አብሬ ቋሮ ወደ ማኑ ክምር ድንጋይ አካባቢ የሚወስድ ዛጎችን ይበርበታል። የተጀመረ ፕሮጀክት ነበር። ለረዥም ጊዜ ቁሞ ነበር። እኛ ከማህበረሰቡ ጋር ችግር የለም። ለማህበረሰቡ ነው የወጣነው። ስለዚህ ለማህበረሰቡ የሚጠቅም ነገር ካለ ምንም አይነተኛ የምናደርገው የምናውቀው ወይም ደግሞ ችግር የምንፈጥረው የለም። መቶ መስራት ይችላል በሚል አንደኛ ከዳታው ጋር ተያይዞ ሁለተኛ፣ አሁን እንዳውም መንገዶች የመንገድ የራሱ የራሱ የአማራ ክልል መንገድ ኤጀንሲ ገብተው እኛና ነው የመንግስት መኪናዎች ናቸው። የመንግስት መኪናዎች እነሱን እያወቅን አሁን በዚህ አመት በሁለቱም መንገድ እየተሰራ ነው ያለው። ብዙ ልጅ ገብቷል፣ መኪናዎች ገብቷል፣ ነዳጅ ይገባል፣ ሌላ ማቴሪያል ይገባል። ለመንገድ ግንባታ ነው ከታችና ያ መጋቤት ገብተው አሁን እስካለንበት ድረስ እየሰሩ ነው። የመንገድ ግንባታውን ለመጨረስ እየሰሩ የሚገኙ የተቋራጭ ድርጅቶች ሰራተኞችንና ንብረቶችን ለደህንነታቸው ዋስትና ከመስጠት ጀምሮ ግንባታው እንዲሳለጥ በማስተባበር በኩል ወረዳው ከኮሩ ጋር በመቀናጀት በተለየ ሁኔታ እየሰራ ነው ሲሉ ዋና አስተዳዳሪው ተናግረዋል። እየተከታተልን እነሱም እች ሁኔታ መጣል ከሰላም አኳያ የእነሱን ደህንነት መጠበቅ ኃላፊነት የሚወስደ አንድ ነገር አለ። የእነሱን ያመጧቸውን ለመንገድ ግባት የሚሆኑ ከተሽከርካሪ ጀምሮ እነሱን መጠበቅ ማስተዳደር፣ በዚህ ልክ እኛ አገዛዙ እንጀራ ሊሰጠንም ሀገር ሊሰጠንም የእኛ መሳችን ግን መሬት ላይ ያለው ስራ ነው። ማህበረሰቡ ደግሞ መሬት ላይ ያለውን ሁኔታ ያውቃል። ይረዳን። በዚህ ጊዜ ሰጠነው። ፍትህና ነፃነት ተጠምቶ የነበረው ህዝባችንን ከብልጽግናው ቡድን በመንጠቅ ሲመኘውና ሲጓጓለት የነበረውን አገልግሎት አቅማችን በፈቀደ ሁኔታ በማገልግላችን የተናደደውና ጨርሶ ከህዝብ ልብ የወጣው የብልጽግናው ቡድን ለአርሶ አደሩ የአፈር ማዳበሪያና የምርጥ ዘር አቅርቦቶችን በማቋረጥ እንዲሁም በወረዳ ውስጥ ለሚገኙ የጤና ተቋማት መድኃኒት እንዳይደርሳቸው በማድረግ ጸረ ህዝብነቱን አስመስክሯል ነው ያሉት ዋና አስተዳዳሪው። አገዛዙ 2016 ላይ ሰኔ ወቅት ላይ ማዳበሪያ ያገደ ፋኖ የሸጠዋን በሚል እሳቤ ማለት ነው። ማዳበሪያ አገዛዙ ላሊበላ ላይ ከወልዲያ ጀንበር ይኑር አመጡ ላሊበላ ያለው የተቀመጠው አገዛዙን ደግፎ ወይም ደግሞ ያገዛዙ ታማኝ ለሆነ ሆኖ የሄደ አካል ሽጦ እዚያው አስቀርብ። አራቱ ጤና ጣቢያዎቻችን መድኃኒት ከሄደ ፋኖ ይታከምበታን በሚል እሳቤ ብቻ አራቱ ጤና ጣቢያ ከግራት ነፃው ሆኑ ባሉ የጤና ከመድኃኒት አኳያ ዝግ ሲሆን ለአንድ ዓመት ያህል ማዳበሪያ ሳይገባ ሲቀር ሰኔ ላይ ቀድሞ ዝግጅት ተሰርቶ እንዳይታረስ ሲሆን ልጁ ቡድን ካለፈው ዓመት ማለትም ከ2016 ዓ ም ጀምሮ የማዳበሪያ ቅርቦትን በማቋረጡም ማሳዎች ጦም አድረዋል። በዚያ የተነሳም በያዝነው ዓመት ህዳር ወር ላይ በወረዳው ረሃብ ተከስቶ ነበር ሲሉ ከአመረ ሚዲያ ጋር ባደረጉት ቆይታ የተናገሩት አቶ ጸጋይ መደበኛ የትግል ሚዲያዎችንና ና ማህበራዊ ሚዲያዎችን በመጠቀም የተፈጠረውን ችግር ለዓለም ሕዝብ እንዲደርስ አድርገናል። በዚህም በርካታ ሀገር በቀል የሆኑና ሀገር በቀል ያልሆኑ የእርዳታ ድርጅቶች እንዲሁም በሀገር ውስጥና ከሀገር ውጭ የሚኖሩ ወገኖችን በማስተባበር ያን ፈታኝ ወቅት ማለፍ ተችሏል ብለዋል። ስለዚህ ምንድን ያደርግ ነው፣ እኛ ቆመና ላየ ህዝቡ ሲይዝ ነው እኛ መኖር የምንችለው። ከዛ ምንድን የተከሰተው ራዕድ ሲከሰት የጤና ችግር ሲከሰት በእኛ ሚዲያዎች አሁን ወቅቱ የእኛ ሚዲያዎች ተሰሚነትም ስላላቸው እነሱ ግን በመጠቀም ሌላ ማህበራዊ ሚዲያዎችን በመጠቀም ሶስት አራት ቀበሌዎች ላይ ቪዲዮ በመስራት በተጨባጭ የተረፉ የሚያሳዝኑ ህፃኖች ነበሩ። እነሱም ቪዲዮ የተንቀሳቃሽ ምስል በመስራት ዓለም አቀፍ ጥሪ በማድረግ እርዱ፣ ለማህበረሰቡ በአገዛዙ እና በእኛ መካል በተፈጠረው ጦርነት በዚህ ልክ አደገ ወቋ ንግድነ በማለት ከታሳሳ ስር ጀምረን አሁን እስካለንበት ድረስ ቀጣይነት ያለው እርዳታ አድርገናል። ይህን ስናደርግ አገዛዙ እኛ ጽንፈኛ፣ ሌባ፣ ዘራፊ እንደሆነ ለህዝብ እንደማናስብ ነው አሁን ድረስ እየገለጸ ያለው በተቃራኒ የኛ መንሳችን ምንድን ነው? አለም አቀፍ ረጅ ድርጅቶች፣ ያገር ውስጥ ድርጅቶች፣ ግብረሰናይ ድርጅቶች ወይም ደግሞ በጎ አድራጎት ማህበራዎች ገብተውንና ያን ጥሪያችንን ሰምተው ወደ ወረዳው ለገቡ የእርዳታ ድርጅቶች ለሰራተኞቻቸው ደህንነት ዋስትና ከመስጠት ጀምሮም የመጣውን እርዳታ ለማህበረሰቡ በአግባቡ ተደራሽ እንዲሆን ቁጥጥር እስከማድረግ የደረሰ ስራም በወረዳው መሰራቱንም አርበኛ ጸጋይ ገልጸዋል። ረጅ ድርጅቶች ሲመጡ እዚህ አንድ አንድ እዚህ ቢሮ ላይ ቁጭ አርገን እናነጋግራለን። የእነሱን ደህንነት ዋስትና እንወስዳለን። መሬት ላይ ምቹ ሁኔታ እንዲፈጠርላቸው እናደርጋለን። ቅድም ባሉ በመዋቅራችን መሰረት እንዲገናኙ ይደረጋል። ከዚያም በኋላ ምንድን ነው የምናደርገው? ረጅ ድርጅቱ በራሱ ጥናት አድርጎ ወይም ደግሞ አሰስመንት ሰርቶ በእሱ አክቲቪቲ ወይም ደግሞ እሱ በመጣው በሱ ባመጣው ኖቲኬሽን ሊፈጥ ልክ እርዳታውን ያለብተውልና ማለት ነው። እሱን ደግሞ ቀበሌ በትክክል ለታለመለት አላማ እንዲሁ ትክክለኛ ድሃ ለሆኑ ወይም ዝቅተኛ ለሆኑ ወይም ለተቸገሩ እንዲሆኑ ወይም ደግሞ ረጅ ድርጅቱ ባመጣው መስፈርት ስ ተጠቃሚ እንዲሆኑ አድርገናል። ከመረን ሚዲያ ጋር ቆይታ ያደረጉት የቡግና ወረዳ አስተዳዳሪ አርበኛ ጸጋይ አካል ነው ግጭት ቀስቅሶ ህዝብን ከህዝብ ከማጫረስ ለልማት ተብሎ ተመድበው የነበሩ በጀቶችን አጥፈው ለጦር መሳሪያ መግዣ ከመዋለና የገዛ ህዝቡን በድሮንና በጀት ከመጨፍጨፍ እንዲሁም የሀገሪቱን ዳር ደንበር ከማስደፈር ውጭ ሌላ የማያውቀው የብልጽግናው አገዛዝ ይህን የማዳበሪያ አቅርቦት እቀባ ድርጊቱን በዘንድሮ ዓመትም ደግሞታል ሲሉ ጠቅሰው የጤና ተቋማትን ማውደምን መድኃኒት እንዳይደርሳቸው ማገድንና ለአርሶ አደሩ የአፈር ማዳበሪያና የምርጥ ዘር አቅርቦት ማቋረጥን ልክ እንደ አንድ የጦር መሳሪያም ይጠቀምበታል ሲሉ ተናግረዋል።